የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ለ36 ሳምንት 18 ክለቦችን ሲያፎካክር ከርሞ በሰኔ 19 ፍጻሜውን መቋጫው አድርጓል። በ36ኛው ሳምንት በተከታታይ ለአራት ቀናት በተደረጉ 9 ግጥሚያዎች ዋንጫውን ያነሳውን ቡድን ቀድሞ በመታወቁ ምክንያት ተጠባቂ የነበሩት የወራጅነት ቦታዎች ነበሩ። ከእነዚህም ጨዋታዎች ሁለት ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ሁለት አቻ ሲለያዩ የአቻነት ግቦችን ወልድ አማኑኤል ጌቱ እንዲሁም እስራኤል ሸገሌ በ31ኛው እና በ37ኛው ደቂቃ ከእረፍት በፊት ያስቆጥሩ በተቃራኒው የንግድ ባንክን ግቦች ኪትጅማ ጨዋታው በተጀመረ በሁለተኛው ደቂቃ እንዲሁም ዮሐንስ ኪዳኔ በ76ኛው ደቂቃ አስቆጥረው አጠናቀዋል። ቡናማዎቹ ከሻምፒዮን ኢትዮጵያ መድን በ10 ነጥቦች ዝቅ ብለው በሁለተኛ ደረጃነት ሲጨርሱ የውድድ ድር ዓመቱን ጨርሷል። በአንጻሩ ንግድ ባንክ ዘንድሮ ባለፈው ዓመት ካሳለፈው ዘቅ ያለ ውጤትን ሲያስመዘግብ በደረጃ ሰንጠረዥ ወገበታች በታች ሆኖ በአርባ አራት ነጥብ 11ኛ ደረጃ ላይ ጨርሷል። በዕለተ እሑድ ሁለተኛ ጨዋታ ቅዱስ ጊዮርጊስ ከመቻል አገናኝቷል። በተመሳሳይ አቻ ውጤት አንድ ለአንድ በሆነ ውጤት ተጠናቋል። በዚህ ጨዋታ አስቻለው ታመነ በፍጹም ቅጣት ምት በደቂቃ ቀዳሚ ያደረገ ቢሆንም በጨዋታው ጨማሪ ሰዓት ላይ በመቶኛው ደቂቃ ፍጹም ጥላሁን ጊዮርጊስን ከመሸነፍ የታደገችው አንኳስ በማግባት በአቻ ውጤት ተጠናቋል። በዚህ ውጤት ጊዮርጊስ 46 ነጥብ በመያዝ እንዲሁም መቻል በአንድ 1 ነጥብ አንሶ በ45 ነጥብ ተከታዩን ሰባተኛ እና ስምንተኛ በመሆን የውድድር ዘመናቸውን አጠናቀዋል። በዕለተ ሰኞ ሁለት ጨዋታዎች በተመሳሳይ የተደረጉ ሲሆን ወላይታ ድቻ ከድሬዳዋ ከተማ እንዲሁም ሀዲያ ሆሳና ከአርባ ምንጭ ተገናኝተው ነበር። የዚህ ጨዋታ ውጤት ድሬዳዋን ካለበት የወራጅነት ስጋት አንጻር በጣም አስፈላጊ የነበረ ሲሆን ቴዎድሮስ ኃይለማርያም በሰማናኛው ደቂቃ ለወላይታ ግብ በማስቆጠር ወላይታን አሸናፊ አድርጓል። በጨዋታው ላይ ሽንፈትን ያስተናገዱት ድሬዳዎች ከነበራቸው 43 ነጥብ በሊጉ በመቆየታቸውን አረጋግጧል። የዚህ ውድድር ዓመትንም በዚህ ጨርሰዋል። በጨዋታው አሸናፊው የሆኑት ወላይታ ድቻዎች በ48 ነጥብ 6ኛ ደረጃ ላይ ተቀምጠው ዓመቱን አጠናቀዋል። የዕለቱ ሁለተኛው ጨዋታ ሀድያ አውሳናን ከአርባ ምንጭ ሲያገናኝ በብቸኛው የቡጠቀ ሻመና ግብ አርባ ምንጭ ሀድያ አውሳናን አሸንፎ በ47 ነጥብ ሰባተኛ በሆነ የውድድር ዓመቱን አጠናቋል። ሀድያ አውሳና ስምንተኛ ደረጃ ላይ ተቀምጦ ጨርሷል። በቀጣይ ማክሰኞ በተመሳሳይ ሁለት የመዝጊያ ውድድሮች ይከናወኑ ሐዋሳ ከተማን ከአዳማ ከተማ እንዲሁም ፋሲል ከተማን ከሲዳማ አገናኝቷል። ሐዋሳ በአመነዘር ዮሐንስ እንዲሁም በበረከት ሳሙኤል የፍጹም ቅጣት ምት ግብ ሁለት ለአንድ በሆነ ውጤት አሸንፎ ወጥቷል። የአዳማን ከመሸነፍ ያልታደገች ግብ ቤኒያማይተን በሀ አንደኛው ደቂቃ አስቆጥሯል። ላለመውረድ ትግል ውስጥ በብዙ ሲፈተን የከረመው ፋሲል ከተማ ነጥብ በመጋራት ከወራጅነት ተርፏል። ምኞት ደበበ የፋሲልን ግብ ሲያስቆጥር ለሲዳማ በጭማሪ ሰዓት በ93ኛው ደቂቃ ሳሙኤል በራሳ አቻ አድርጓል። በእነዚህ ውጤቶች ሐዋሳ በተሻለ አቋም በ53 ነጥብ ሲጨርስ ደረጃውም አራተኛ ላይ ይገኛል። በተቃራኒው አዳማ ከብዙ ትግል በኋላ መውረዱን አረጋግጧል። 39 ነጥብ በመያዝ በ16ኛነት አጠናቅቆ ወራጅ ሆኗል። በዕለተ ሮብ በተመሳሳይ ሁለት ጨዋታዎች ባህር ዳር ከተማን ከወልዋሎ አዲግራት ዩኒቨርሲቲ እንዲሁም መቀለ ሰባ አንደርታን ከኢትዮ ኤሌክትሪክ አገናኝቷል። ባህር ዳር ከተማ በሙጂብ ቃሲም እና በረከት ጋቡ የፍጹም ቅጣት ምት ግብ እንዲሁም ይህ ነው የማታው ግቦች ሶስት ለባዶ ማሸነፍ ድል አድርጓል። በዚህም ውጤት ወልዋሎ በደረጃው ግርጌስ መጨረሻ ስፍራ ላይ በመያዝ በ19 ነጥብ እንዲሁም በ25 የግብ ዕዳ ወራጅ ሆኗል። ተጋጣሚው ባህር ዳር በ54 ነጥቦች በሶስተኝነት ውድድሩን አጠናቋል። በሁለተኛው ጨዋታ በየው ኃይለማርያም ብቸኛ ግብ ኤሌክትሪክ መቀሌን በመርታት መቀሌ መውረዱን እንዲያረጋግጥ ሆኗል። በ41 ነጥብ በ15ኛ ደረጃ ነው ጨርሷል። በአንጻሩ የኤሌክትሪክ ከወራጭ ቀጠናው በ3 ነጥብ በመራቅ በ44 ነጥቦች 12ኛ ደረጃ ላይ በመቀመጥ የውድድር ዓመቱን ሸኝቷል። ሐሙስ፣ በብቸኝነት በተካሄደው አንድ ጨዋታ ስውል ሽረን ከኢትዮጵያ መድን ሲያገናኝ፣ የውድድር ዘመኑ የዋንጫ ባለ ባለክብሮቹ መድኅኖቹ ይህንን ጨዋታ ሶስት ለባዶ አሸንፈዋል። የመድንን የማሸነፊያ ግቦች አቡበከር ሳኒ በ11ኛው ወገን የገዛኸኝ በሀያኛው እንዲሁም ዋንጫ ቱታ ከረፍት በፊት ባገባው የጭማሪ ሰዓት አስመዝግበው የዋንጫ ድግሳቸውን አድምቀዋል በሰባ ሶስት ነጥብ የውድድር ዘመናቸውን ሲያጠናቅቁ በተቃራኒው ስዑል ሽረ በ22 ነጥብ ሌላኛው ተሰናባች ክለብ ሆኗል በውድድር ዓመቱ ኢትዮጵያ መድን በተሻለ ብቃት ዋንጫውን ያሸነፈ ሲሆን ሶስቱ የትግራይ ክለቦች ወደ ከፍተኛው ልግ ሲወርዱ፣ እንዲሁም አዳማ ከተማ ሌላኛው ተሰናባች ሆኗል። በውድድር ዘመኑ ብዛት ያላቸው የነጥብ መቀራረቦች ሲኖሩ ከአምስተኛ ደረጃ ላይ ካለው ሲዳማ ቡና አንስቶ ወራጁ መቀሌ ሰባ እንደርታ መካከል ያሉት ነጥቦች የስምንት ነጥብ ልዩነቶች ብቻ ናቸው። የሶስት ጨዋታዎች ውጤት ብቻ ማለት ነው። በሻምፒዮኑ መድን እና በመጨረሻ ደረጃ ላይ በሚገኘው ወልዋሉ አዲግረት መካከል የሚገኘው የነጥብ ልዩነት ሀምሳ አራት ብቻ ነው። በዚህ የደመቀ የመድን የውድድር ዘመን አንጋፋው አሰልጣኝ ገብረ መድህን አይኔ ኮከብ አሰልጣኝ ተብሎ የ200 ሺህ ብር ተሸላሚ ሆኗል። በውድድር አመቱ 21 ግቦችን ያስቆጠረው አሊ ሱሌማን ኮከብ ግብ አግቢ ሆኖ በተመሳሳይ የ200 ሺህ ብር ሽልማት ተሸላሚ ሆኗል። በግብ ጠባቂነት የሻምፒዮኖቹ እጩ ግብ ጠባቂ አቡበከር ኑር አሸናፊ ሲሆን፣ ይታገሱ ታሪኩ የአመቱ ምርጥ ወጣት ተጫዋች ተሸልሟል። ሃይዳር ሸረፋ የውድድር አመቱ ምርጥ ተጫዋች በመሆን በሊጉ ማህበሩ የ210 ሺህ ብር ሽልማት ተበርክቶለታል። በስተመጨረሻ ሃይደር ሸረፋ ዋንጫውን ከፍ አድርጎ በማንሳት የውድድር ዘመኑን አጠናቋል። በውድድር ዘመኑ ብዙ የዳኝነት ውዝግቦችን ቢስተናገዱ ማኑሬ ወልደ ጻዲቅ ዋና ዳኛ እንዲሁም ረዳት ዳኛ ሙስተፋ መኪ በ በስኩን ዳኝነት ተሸላሚ ሆኗል። በዚህ የውድድር ዘመን ከአርባ ምንጭ አህመድን ሁሴን እንዲሁም አንጋፋ አጥቂ ጌታ ነከበደ አስራ ሶስት አስራ ሶስት ግቦችን በማስቆጠር ጥሩ ጊዜን አሳልፈው ነበር። የ2017 የኢትዮጵያ ፕሪሚየር ሊግ መድንን ሻምፒዮን በማድረግ አራት ክለቦችን ወደ ታችኛው ሊግ በማውረድ ተጠናቋል።